የኢትዮጵያ ካቶሊክ ጳጳሳት ጉባኤ ጠቅላይ ጽህፈት ቤት ከቅድስት ሥላሴ ቅዱስ አቡነ ብሩክ ገዳም ጋር ስምምነት ፈጸመ። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ጠቅላይ ጽህፈት ቤት የሐዋርያዊ ስራዎች ውስጥ አንዱ የሆነው የመጽሐፍትና የነዋየ ቅዱሳት መሸጫና ማከፋፈያ የሆነው የሃይማኖታዊ መጽሐፍት መደብር በሰፊው አገልግሎት ለመስጠት የቅድስት ሥላሴ ቅዱስ አቡነ ብሩክ የመነኮሳት ገዳም ጋር ሰኔ 20 ቀን 2017 ዓ.ም በጠቅላይ ጽህፈት ቤት ስምምነት አድርገዋል። ስምምነቱ የጳጳሳት ጉባኤ ጠቅላይ ጸሐፊ ክቡር አባ ከተማ አስፋውና የገዳሙ አስተዳዳሪ በሆኑት በክብር ትማሆይ ሀረገ ወይን የተደረገ ሲሆን አገልግሎቱንም በማስፋት እንደሚቀጥል ተገልጿል። ክቡር አባ ከተማ የመጽሐፍት ቤቱ ላለፉት በርካታ ዓመታት አገልግሎት ሲሰጥ የቆየ መሆኑን አስታውሰው በአሁኑ ወቅት በተጨማሪ ሐዋርያዊ አገልግሎቶች ለሀገረ ስብከቶች፣ ለገዳማውያን፣ ለካቶሊካውያንና ለመላው ተጠቃሚዎች ሰፊ እድልና አገልግሎት እንደሚሰጥ ገልጸዋል። የቅድስት ሥላሴ ቅዱስ አቡነ አቡነ ብሩክ የመነኮሳት ገዳም በኢትዮጵያ ካቶሊካዊት ቤተ ክርስቲያን ስርዓት የመጀመሪያው ዝግ ገዳም ሆኖ በእማሆይ ሀረጋዌን መስራችነት በ2010 ዓ ም የተቋቋመ ነው። ገዳሙ በአሁኑ ወቅት ከአዲስ አበባ 40 ኪሎ ሜትር ርቀት በሚገኘው ሆለታ ቤተ ክርስቲያንና የገዳማዊያቱ ማረፊያ የተገነባ ሲሆን በተጨማሪም የህጻናት መዋያ በመገንባት በአቅራቢያቸው ለሚገኙ ህጻናት የትምህርት እድል አመቻችቷል። ከዚህም በተጨማሪ ለአካባቢው ሴቶችና እናቶች የማማከር እና የተለያዩ ስልጠናዎችን በማመቻ ተከታታዮች የሚያግዝ ገዳም ነው።